አትሌቲክስ ኢትዮጵያን እንደ ሀገር አስተዋውቋል። ውጤት ሲመጣ ደስታው ጋራ ነው። ከቅርብ ጊዜ ወዲህ በአትሌቲክስ የሚመዘገቡ ውጤቶች በተለመደውና በሚጠበቀው ልክ እየሆኑ አይደለም። ከፊቱ ብዙ ተስፋ የተጣለበት የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ ተቋቁሞ ወደ ስራ ገብቷል። አዲስ ከተቋቋመው ስራ አስፈጻሚ ኮሚቴ የተለያዩ ስራዎች ይጠበቃሉ። እኛም ስራዎችን ለመስራትና ጥያቄዎችን ለመመለስ እየሰራን ነው ሲል የአትሌቲክስ ፌዴሬሽን ፕሬዚዳንቱ አትሌት ስለሺ ስህን ይናገራል። እዚህ ስራ አስፈጻሚ ብዙ ነገር ይጠበቃል፣ እንደሚጠበቅም አቃሉ ምክንያቱም ፌዴሬሽናችን አሁን ላይ በተለያዩ የመንግስት ቢሮዎች የግል ቢሮዎች ያሉበትን አወቃቀር ወይም ደግሞ የቢሮ አያያዝ የምትመለከተው የምታውቀው ነው። የእኛ ግን ያለበት ደረጃ ትንሽ ዝቅ ያለ ነው። ስለዚህ ብዙ ስራ መስራት እንዳለብን ይጠበቅብናል። ቅድምም ሲነሳ እንደነበረው ከማዘወተሪያ ስፍራ ከተለያዩ ነገሮች ብዙ ብዙ ጉለቶች አሉብን እና እነኛን ጉለቶች በሙሉ በተቻለ መጠን አንዴ ሳይሆን በሂደት እየሞላን ለመሄድ ጥልቅ ጥረት እናደርጋለን። በተለያዩ ወቅት የሚደረጉ ውድድሮችን መርሃ ግብር ለማሟላት ከማድረግ በዘለለ ገቢ የሚያስገኙ ለማድረግ እንደሚሰራም ፕሬዚዳንቱ ገልጿል። የተለያዩ ውድድሮች አሉ። መደበኛ ውድድሮች ሀገር ውስጥ የሚደረጉ እነኛ ውድድሮች መርሃ ግብር ለማሟላት ብቻ ሳይሆን ገቢ እንዲያስገቡ፣ ተሳታፊ አትሌቶች እንዲጨምሩ፣ ተመልካች እንዲኖራቸው የተለያዩ ስፖንሰሮች እንዲኖሩን የራሳችን ጥራት ማድረግ እንዳለብን ያው ይሰማናል። እያደረገም ነው። ከዛ ያው ከጃል ሜዳ ጀምረናል በተወሰነ። ለሚቀጥለው ግን በደንብ ጃል ሜዳንም፣ የተለያዩ ውድድሮቻችንን አዲስ አበባ ውስጥ የሚደረጉ ክልሎች ላይ የሚደረጉት ውድድሮችንም በቃ ወደ ገቢ መቀየሪያም መጨመር አለብን። ብዙ ተሳታፊም እንዲኖራቸው አትሌቶችም በጥራትም በብዛትም እንደገና ደግሞ ማህበረሰቡንም የሚያሳትፉ ውድድሮች መፍጠር አለብም እያስባለሁ። ውድድሮች በደረሱ ቁጥር ከአትሌቶች ምርጫ ጋር ተያይዞ የሚነሳውን የአትሌቶች የአመራረጥ ሂደትን ለመቅረፍ እንደሚሰራም አትሌት ስለሺ ስህን ተናግሯል። ለአትሌቶችም ደግሞ ከማዞተሪያ ስፍራም እንደገናም ደግሞ ብዙ ጊዜ አጨቃጫቂ የሆኑ ነገሮች አሉ ከምርጫ መስፈርት አኳያም እነሱ እነሱንም እሱንም ነገ እንጨርሳለን ጨርሳናል እንገልጻለን። የተለያዩ ስራዎች አሉ እና ስራዎቹ ተያያዥነት ያላቸው ናቸው። እንግዲህ በሂደት እያጠራን እያሳደግን እንሄዳለን ማለት ነው። እንግዲህ እዚህም ስንመጣ እነሱን ለመስራት ነው የመጣ ነው ማለት ነው። አትሌቲክሱን ለማሳደግና ወደ ውጤታማነት ለመመለስ ከሚጠቅሙ አካላት ጋር አብሮ ለመስራት ዝግጅት መደረጉንም አትሌት ስለሺ ስህን ከፋና ሚዲያ ኮርፖሬሽን ጋር በነበረው ቆይታ ተናግሯል። ከሁሉም ጋር ጥሩ የሆነ ግንኙነት እንዲኖረን እንፈልጋለን። ከባለድርሻ አካላት እንዳልከው ከየኛ የሆኑ አሉ። ለምሳሌ አትሌቶቹ የኛ ናቸው። እዚህ ያለ ነው ለአትሌቶቹ ለመስራት ነው። አሰልጣኞቻችንም እንደዛው ሚዲያም እንዳልከው ከነሱ ጋርም ከሁሉም ጋራ ውይይቶች ይኖሩናል። ከውይይት በዘለለም የአሰራር ሂደቶችን በምን መልኩ ይደረግ በሚለው ከመንግስትም፣ ከባህልና ስፖርት ጋራ ከኛን የሚመራ እሱ ስለሆነ ከኢትዮጵያ ኦሎምፒክ ኮሚቴ ጋርም የነበሩትን ጭቅጭቆች እናውቃለን። እኛን ጭቅጭቆች አስወግደን በምን አይነት መልኩ አብረን በጋራ እንቀጥላለን የሚለውን ነገር ከተቋሙ ጋር እንደ ተቋም ማለት ነው ተቋም እንደ ተቋም በግሌ ጥሩ ልንሆን እንችላለን፣ ግን ተቋም ለተቋም አሰራሩ እንዴት ነው እንደነበረ፣ ክፍተቶቹ እነኛም በምን ዘግተን እንሂድ። ምክንያቱም ሶስቱ ኦሎምፒክ በጭቅጭቅ ነው ያለፈው። እዚህ ከዛ ተምረን አሁን የሚቀጥለው ኦሎምፒክ ላይ ያ ችግር እንዳይፈጠር የራሳችንን ጥረት እናደርጋለን። ስለዚህ ከሁሉም ባለድርሻ አካላት ጋር ጥሩ የሆነ ግንኙነት እንዲኖረን እንሰራለን ማለት ነው። ኮሚቴው አትሌቲክሱን ወደ ውጤታማነት ለመመለስና የሀገርን ሰንደቅ ዓላማ ከፍ አድርጎ ለማውለብለብ የተለያዩ ስራዎችን እየሰራ ይገኛል ያለው አትሌት ስለሺ ስህን፣ ህብረተሰቡ ያግዘን ሲልም ጥሪውን አቅርቧል። የኢትዮጵያ ህዝብ ያው አትሌቲክሳችንን በጣም ይወዳል፣ ይደግፈናል። ደግፎንም ነው እዚህ ያደረሰን ሁላችንንም እና መንግስትም ህዝቡም ያው ድጋፉ እንዳይለየን እንጠይቃለን። ከዛ በተጨማሪ ግን እኛ እዚህ ያለነው ሰዎች በፊት የነበሩ አይነት አለመግባቶች እንዳይፈጠሩ ለአትሌቶቻችንም ምቹ ሁኔታዎችን ለመፍጠር ፈጥረን የተሻለ ውጤት የተሻለ ተፎካካሪ ሆነን ዓለም ላይ የምንቀርበትን መንገድ እናመቻቻለን ማለት ነው።